እንግዲህ ይሄ በጣም አስተማማኝ የሆነ እግሬን አመመኝ፣ እግሬ አበጠ፣ እግሬን ያልበኛል፣ እንዲሁም ፈንገስ እግሬን አስቸግረኝ ላላችሁ አስተማማኝ መፍትሄ ነው። እስከ መጨረሻው አብራችሁን ቆዩ። እዚህ ጋ እንግዲህ የምታዩት የጦስኝ የጦስኝ ቅጠል እና ሙቅ አለ ለብ ያለ ውሃ እና ቤኪን ሶዳ ቤኪንግ ሶዳ አንድ የሾርባ ማንኪያ በማድረግ እንደዚህ ማታ ደክሟችሁ ከስራ ወደ ቤታችሁ ስትገቡ፣ እንደዚህ ዘፍዝፋችሁ ለ30 ለ40 ደቂቃ እግራችሁ ሪላክስ እንዲያደርግ ታደርጋላችሁ። እንደነገርኳችሁ ጮቅ የሚባል እንዲሁም ደግሞ ፈንገስ ባለተሳሳት ጮቅ መሰለኝ አይደል? እስቲ ከተሳሳት ሰዎች አስተካክሉ ባካችሁ። ፈንገስ እንዲሁም ደግሞ የውስጥ እግር ላ ብለ ተቸገራችሁ፣ እስፔሻሊ ሴቶች ሳይሆን ብዙ ጊዜ ወንዶች በዚህ ትቸገራላችሁ። ይሄንን እንደዚህ አርጋችሁ ታጥባችሁ ከዛ አድርቃችሁ ኦይል ነገር ቀብታችሁ ስስ ካልሲ አርጋችሁ መተኛት በጣም ለውጥ ታገኙበታላችሁ። ስፔሻሊ በላብ ለተቸገራችሁ ሰዎች ይህን ጥሩ መፍትሄ ነው፣ ይጠቀሙት። እኔ ለውጥ አግኝቻለሁ፣ ለእግሬ ለሚያመኝ እግሬም መፍትሄ ሆኖልኛል። እናንተም እስቲ ይህን እንዲሞክሩት፣ ይህንን ዘዴ አምጥቼላችኋለሁ፣ ይጠቀሙት። ውስጥ እግራችሁን ይህ ጣጣታችሁ መካከል ራሱ ማሳጅ እያደረጋችሁ ውሃውን በደንብ እንዲያገኙ ማድረግ አለባችሁ። ይህን በተደጋጋሚ ለሶስት ለአራት ቀን በተከታታይ ብታረጉት በእግራችሁ ውስጥ እግራችሁን በጣም ለውጥ ታገኙበታላችሁ። የተሰነጣጠቀ ፈንገስ የሚባሉ ነገሮች ሁሉ ከእግራችሁ ይጠፋሉ ማለት ነው። እስፔሻሊ በሙቀት ሰዓት እግራችን ይጎዳል፣ ያልበናል ተቸግረናል ለምትሉ ሰዎች በጣም የሚጠቅማችሁ ቪዲዮ ነው። ይህንን ብትጠቀሙ በጣም ጥሩ ነው ብዬ አስባለሁኝ። እኔ እንግዲህ ለውጥ ስላገኘሁበት ነው። እዚህ አጋጣሚ ደግሞ የቆጭ ቆጩ አሰራር ከዚህ በፊት የጠየቃችሁኝ ስሪልን ያላችሁ ስለነበራችሁ በዚሁ አጋጣሚ ደግሞ ይሄንንም ደግሞ ላሳያችሁ፣ በቀላል ዘዴ እንዴት እንደምንሰራ ማለት ነው። አሁን እዚህ ጋር የምታዩት እነዚህ ወፍርፍር ያሉትን ቃሪያዎች የተጠቀምኩት የቃሪያው አይነት እንግዲህ እናንተ የምትፈልጉትን ረጃጅሙንም ቃሪያ መጠቀም ይችላላችሁ። እኔ ለጊዜው ለአሁን ይህንን ነው የምጠቀመው። ቃሪያና ቲማቲም፣ ዝንጅብል፣ ነጭ ሽንኩርት የሚያስፈልገን ማለት ነው። አሁን እዚህ ጋር በደንብ ቃሪያውን ቲማቲሙን ልጭ አድርገን በደንብ እናጥበዋለን። እኔ ሁል ጊዜ ከቤቴ ይሄ ቆጭ ቆጮ አይጠፋም። ስጋ ስትበሉ ስጋ ማባያ፣ እንዲሁም ደግሞ በጾም ሰዓትም የጾም ምግብ ማባያ፣ ለሁሉ ነገር የሚሆን ስለሆነ ከቤታችሁ ባይጠፋ ጥሩ ነው ብዬ አስባለሁ። እኔ ባለቀ ቁጥር ነው የማዘጋጀው። ይሄ ቃሪያ በጣም ያቃጥላል። የሚያቃጥል ቃሪያ ነው። እንግዲህ እንደዚህ ጎረድ ጎረድ አድርጌ ከትፈውና ብሌንድ ላደርገው ነው ማለት ነው። እንደኔ ቃሪያ ለምትወዱ እንደኔ የሚያቃጥል ነገር ሚጣ ምናምን ለምትወዱ ሰዎች ይህን ከቤታችሁ ባታጡ ጥሩ ነው ብዬ ነው የማስበው። ቲማቲሙንም እንዲህ ጎረድ ጎረድ አርጌዋለሁኝ። አሁን እንደዚህ ጎረድ ጎረድ ካደረግኩ በኋላ ብሌንደር ውስጥ ከትቼ እንግዲህ አንድ ላይ በደንብ አርጌ ፈጨዋለሁ። በዚህ አጋጣሚ ነጭ ሽንኩርት እና ጅንጅብልንም አብራችሁ ከታችሁ መፍጨት ትችላላችሁ። እኔ የተፈጨ ስላለኝ ከላይ ነው የምጨምረው ማለት ነው። አብራችሁ ደግሞ ብትፈጩት የበለጠ ቴስቲ ነው የሚሆነው። አሁን ከፈጨው በኋላ እንደዚህ በሳህኔ ላይ አውጥቼ ያያችሁ ትክትፍ ብሎ ሽታ ሁሉ በጣም ደስ ይላል። እነዚህ ቃሪያዎች በጣም ወዳቸዋለሁ፣ ሽታ ሁሉ ደስ ይላል። አሁን ይቀረውና እንደዚህ በደንብ አድርጌ ብሌንድ አድርገዋለሁ ነው እንደዚህ እንዳያችሁት፣ ሁሉንም ከፈጨው በኋላ የጦሲኝ ቅጠል ትንሽ ቅጠል ቅጠሉን ለቴስት ጨምሩበታላችሁ፣ ያጣፍጠዋል። የምትፈልጉትንም የቅመም አይነት መጨመር ትችላላችሁ። እንደኔ እንደኔ ብዙም ቅመም ባታበዙበት ጥሩ ነው። ከዛ አንድ የቡና ማንኪያ ጨው ጨምሬ ያለሁኝ። ከዛ ኦሊቭ ኦይል ጨምሬ ያለሁ አንድ ሁለት የሾርባ ማንኪያ የሚሆን ኦሊቭ ኦይል ጨመርኩኝ። በደንብ አርጌ እደባለቀዋለሁኝ። በደንብ እንዲዋድል ከደባለቅ ነው በኋላ እዚህ ጋር የምታዩት ቆንዶ በርበሬ ትንሽ ጨምሬበታለሁኝ። ንጹህ ብልቃጥ የታጠበ ደረቅ ብልቃጥ ማዘጋጀታል። እዚህ ጋር የምታዩት ነጭ ሽንኩርትና ጅንጅብሉን የተፈጨ ስላለኝ ከላይ ጨምሬ አንድ ላይ አደባለኩት ማለት ነው። ደንብ አደባልቀን ከዛ በንጹህ ብልቃጣችን ውስጥ ከተን እናስቀምጠው። አሁን ይሄ ለሁለት ሳምንትም ይሆናል ለአንድ ሳምንትም ይሆናል። እንግዲህ ሲያልቅብኝ ደግሞ አዘጋጃለሁ በበልቃጤ ማለት ነው። ማወት እንዳያችሁት ባለፈው የሰራሁት እዚህ ላችሁ እንደሆነ አረንጓዴውን ቃሪያ ነበር የሰራሁትኝ። አረንጓዴውን ቃሪያ ጨርሰ ነዋል። እኛ ቤት ልጆቹ ራሱ በጣም ነው የሚወዱት። ልክ ኢትዮጵያ የተወለዱ ያደጉ ነው የሚመስሉት። ስፓይሲ ነገር በጣም ይወዳሉ እና በቃ ከተዘጋጀ ወዲያው ነው የሚያልቀው። አሁን ይህል ሳምንት የማይቆይ አሁን ይህንን እንግዲህ ከስጋ ጋር ከዶሮ ጋር እንደገና ከሽሮ ጋር ራሱ በጾም ሰዓት ከምስር ጋር ምትበሉት በጣም ነው የሚጣፍጠው። ያባላችኋል። እንደገና ጥሩ ነው። አሁን እኔ እዚህ ጋር እንደምታዩት በርገር አትክልት አድርጌ እንደዚህ ለልጄ አዘጋጅቼለታለሁ ማለት ነው። እስቲ በቃ ስጋ ነገር ስትበሉ አብሶ በጣም ነው የሚያጣፍጠው ለምትበሉት ስጋ በጣም ያጣፍጣል። ጥሬ ስጋ ራሱ ስትበሉ በዚህ ብትመገቡ በጣም ደስ ይላል። እና እኔ እንደኔ ከቤታችሁ ቆጭቆጮ የሚባለው ነገር ባይጠፋ ደስ ይለኛል፣ በእውነት በጣም ነው ምወደው። እና ይው ከዚህ በፊት ስሪልን ላላችሁኝ ይሁ እንግዲህ ቆጭቆጮን በዚህ አጋጣሚ ሰርቼላችኋለሁኝ። እንዲሁም ደግሞ ለእግራችሁ ለፈንገሱ ለሚያለባችሁ ፎቅ ለሚባለው ነገር ሁሉ ይሄ መዘፍዘፊያ ቆንጆ መዘፍዘፊያ ነው ተዘፍዝፋችሁ ለውጥ ታገኙበታላችሁ በዛሬው ቀን አዲስ የመጣችሁ ወደዚህ ቻናል ደወሏን ክሊክ በማድረግ ቤተሰቤ እንድትሆንበት እና ጠይቃለሁ ቪዲዮውን ደግሞ ከወደዳችሁት ላይክ አድርጉት እባካችሁ አይከፈልበትም ለሌሎች እንዲደርስ ስለሚረዳ ነው ወገኖቼ መልካምነት፣ መልካም መሆን አይከፈልበትም። መልካም መሆን ከእግዚአብሔር ዋጋ ያስገኛልና መልካም እንሁን እያልኩኝ እንግዲህ ለዛሬ በዚህ ቪዲዮ በዚች ቪዲዮ ሰናበታችኋለሁ። ወዳችኋለሁ። በሌላ ሥራ በሌላ ቪዲዮ እስከምንገና ለዛሬ ደህና ሁኑልኝ።